ይህ ደግሞ ዛሬ ዶሮ እንግዛ። ይሄ የተጠበሰ ዶሮ ገዝቼ ነው። ነጭ ሽንኩርት የተፈጨ፣ ዝንጅብል የተፈጨ፣ ሮዝሞሪኖ የተፈጨ፣ ከሙና ቆንዶ በርበሬ ጨምሬበታለሁ። እዚ ጋ ደግሞ እንቁላል፣ ወተትና ትንሽ ዱቄት ማያያዣ ለመጥበስ አዘጋጅቻለሁ። አንድ ላይ ጨምረው እና እያሸው እያል ብለበልኩኝ በእንደዚህ አይነት መልኩ ይህን አሸቼ ከጨረስኩኝ በኋላ እዚህ ላይ ይህንን እያል በለበልኩ እንደዚህ በዚህ እየነከርኩ እንዲህ አርጌ እዚህ ውስጥ እየነከርኩ በዘይ ተጠብሰዋለሁ ማለት ነው። እዚህ ውስጥ ነክረውና እንደዚህ አርጌ በዘይት ተጠብሰዋሉ ማለት ነው። እና መጨረሻ ላይ ውጤቱን አሳያችኋለሁ፣ የተጠቀምኩትን ግብዓቶች ነገሬያችኋለሁ። እንዴት እንግዲህ ቆንጆ እንደሆነ እጄ በንጹህ ጓንት አድርጌ ነው ምሰራው። ምንም የተነካካ ነገር የለውም። እቺን እንግዲህ ለመክሰስ ትሆናለች ማለት ነው። መክሰስ ላይ ቀለል ያለ ነገር እችን ሁለት ኳስ ቢበላ በቂ ነው ማለት ነው። ይህንን እዚህ ላይ አነክረዋለው። በዚህ ነክሬ እንዲያድ በለብለዋለው። ውጤቱን አብረን እናያለን ከተጠበሰ በኋላ ባለቤቴ የሚያቃጥል ነገር ስለሚወድ ቃሪያ ከተፌ፣ ሽንኩርት ከተፌ፣ እንደገና ቆጭቆጫ አዘጋጅቼ የቆጭቆጫውን አሰራር ሌላ ቀን አሳያችኋለሁ ጨምሬበታለሁ። በእንዲህ አይነት መልኩ እየጠበስኩት ነው። ጠብሼ ስጨርስ እንግዲህ ደግሞ አሳያችኋለሁ። አሁን እንግዲህ ተጠብሶ አልቋል። በእንዲህ አይነት መልኩ እዩት። ይውስቶ ይወላችሁ መስማአ እንግዲህ ጣፍጣር መሰላችሁ እንጂ ለየት አድርጎ ብስኩት በቃ አያት በስቶ በጣም ደስ የሚውነው በጣም የሚጠፍ በእውነት በጣም ይጠፍጣል። ቃሪ ምናምን ውስጡ አለ፣ አያችሁት? ሁልጊዜ ጊዜ እንጀራ መብላት ሲያስጨላችሁ እንደገና ቀየር አድርጋችሁ እንደዚህ አይነት ነገር ታድርጋላችሁ ማለት ነው። በጣም የሚጣፍጠው ሞክሩትና ቃምታችሁ ይዩት።